እና እንደዛ ነው። ማንኛውም አንዳንድ የምንመካከለው ነገር ማለት ነው እንደሚያደርግልሽ አስቸጋሪ ነው ወይ ወይ ባይፋኑ እንዴት ናችሁ? ላይቭ ምናምን እንደዚህ እንትን ካልሰጥንም ማለት ነው በጣም ክፍኛ

የት እየሄድክ ነው? ማለት የት ነው? ስማኝ ጊዜ አብዲዋ በጣም ምናምን ብሎኛል። እየሰማት ነው፣ በሆነ ሞመንት እየሰማት ነው። እሺ። እና እንዴት ናችሁ ታዲያ? ልጆቹ እንዳይጨናነቁ ብዬ ነው እዚህ ሆንኩላቸው። ሁሉ አማን ምንድን ነው? ምንድን ነው? ሚሽን የምትደራረጉት? ሊጠጣበት ከሆነ ገንዘብ አትስጠ። ወደ ቤቱ እየገባ ነው እንደመቀበል ወደ ቤቱ እየገባ ነው። ታ ውስጥ ምግብ አብለው እ ይመለከተኝም እንግዲህ ይህን ብላ ይህን ብላ ማለት አልችልም። አሁን አይሻልም። እና እንዴት ናችሁ? ምግብላ እንዲብል አሁን በሰው ጋር ግብ ግብ አያስፈልግም እኮ። የወደቀ ብራይቶ ነው። ኦኬ፣ ደህና ነኝ አልሀምዱሊላህ። አረ ለማስቲካው ፍትህ። አዎ ብላውታ። አረ ምን እሺ ነው በቃ። ልቀንሷ በቃ ያው ያው ጣልኩት። እንደውም ብዙ ነው። እኔ እኮ ግራ ነው የምታገቡኝ። ያረ ተው ተው ተው ተው ጋይስተው ያረ ተው ተው። ወአለይኩም ሰላም ሙክታር ብር ወርቆ ሀል ሀሳብ ሀሳብ ልንገርህ ብዬሽ ነው፣ ወርቆብኛል። ብር ኬት ያምጥቼ ወርቃል። ኬት ይመጣው ሜሽን እያደረጉኛል ሳልፈልግ ኖርማል እዚህ የውላችሁ ፕሮግራሙን አዘጋጅችላቸው ነበር። ልጆቹ ላሳውቃችሁ ብዬ ነው። ፕሮግራሙን አርጀላቸው የሚያርደሰው ምናምን ፈታ እያሉ ነው ግን ጋይስ ያው የሚያድሩበት ቤት ላይ ምግብ ይመገባሉ ይመስለኛል እየከፈሉ እና እዛ ቤት ላይ ፕሮግራም ምናምን አልተያያዘም መሰለኝ። እና እዛ እኔ በማረዴ እንደውም ቅር ብሎታል መሰለኝ ልጁ ማለት ነው። እሱ ስለሆነ ደግሞ የሚያዛቸው ምን የሚላቸው ያው የሚያስተዳድራቸው፣ የሚያበላቸው፣ የሚያጠጣቸው በብራቸው ቢሆኑም አስቸጋሪ ነው። እና እዛ ውስጥ ቁጭ ብለዋል አሉ ቤት ውስጥ ይሄን እዳችሁን ካልተከፈለ ሄዳችሁ ይሄንን የተረደ ምግብ አበሉም ተብለዋል የተጠበሰ ምግብ አበሉም ተብሏል። ስለዚህ እንደ ሙዳቸው በዛ ላይ ላይቭ ምናምን እንደዚህ አስተላልፋቸው ጥሩ አይደለም ብዬ ነው። ሌላ ስሜት እንዳይሰማቸው በእነሱ ምናምን እንደዚህ፣ አንዳንዱ ሰው እንደዚህ አይነት ስሜት ይሰማዋል። ገባችሁ? ለዛ ነው ራቅ ያልኳቸው እንደፈለጉ እንዲሆኑ። የእኛ ሰው ኔጌቲቭ ያስባል። ለዛ ብዬ ነው እንደዚህ ብቻ ቁጭ ያልኩ እንጂ እነሱ ኦልሞስት እዛ ጋር ፈታ እያሉ ነው። ኦልሞስት እዛ ጋር ፈታ እያሉ ነው እነሱ ደግሞ ኔጌቲቭ እንዳያስብ ትረዱኛላችሁ። እያስባሉ እና እንዴት ናችሁ? ታዲያ ምን ላይ ነህ? ያለው መኪና ላይ ነው። ሌላ ምን ሆናለሁ? የት ሆናለሁ ብለሽ ነው እነሷን ፈታ ቢሉ ጥሩ ነው። እዛ ጋር ላይቭ እንደዛ አስተላለፋቸው። ከእናንተ ብር የምቀበል ምናምን ይመስላቸዋል። አልገባሽ? ለልጆቹ ሳይሆን አብሮ እንደዚህ የሰራላቸው ትላልቆች ሰዎች ምናምን መጀመሪያ ቢነግረኝ ኖሮ ችግር የለም። እንደዚህ አይነት ነገር ደስ ስለማይ ነው ወላሂ። ፈታ ብሎ እንትን ይበልቷቸው እና ጋይስ ፒስ ናቸው፣ ግን ታብና ኮፒሊን ያው እነሱ ጋር ፈታ ምን እያለ ነው? አይ ተዋችሁ። አንዳንዴ ይኸውላችሁ እነዚህ ልጆች ምክንያት በማድረግ ምናምን መጠቀም የሚፈልግ ሰዋል። የራሱን ጥቅም የሚያራምድ ማለት ነው ተረዳችሁኛ እስከ ዛሬ ድረስ እነዚህ ልጆች ይህን ያክል እዳ እስከሚኖርባቸው ድረስ አስባችሁታል ይህን ያክል ሳንቲም እስከሚኖርባቸው ድረስ ምን አስቀምጠው ዛሬ እኔ እዚህ ጋር ፕሮግራም አድርጌላቸው ምናምን የሆነ ይሰጠኛል ብሎ አስቦ ምናምን ሊሆን ይችላል እንደዚህ ሙድ እያራመደ ያለው ማለት ነው ከቻልክ ምናምን እዳቸውን እንደው ብትከፍልላቸው ብዬ ነው እያለኝ ማለት ነው ብሰማ አልችልም ምን አገባኝ ሰላም ነው፣ ሰላም ነው። ከፈለገ ያብላቸው ከፈለገ ይቱ፣ እኔ ምን አገብቻው። ይበለው ከሆነ አንድ ሙሉ በግ እኔ ምን አገባኝ አልኩት። ማድረግ ያለብኝ ነገር አድርግ ያለው ቢያንስ ከአስራ ምናምን ሺህ ብር በላይ አውጥቼ እነሱ ዘና እንዲሉ ብዬ ውሃ፣ የተለያዩ ዘይቶች ምናምን፣ ከበግ ከዛ በላይ አውጥቼ ፏርግ ያላቸዋል። ወይም መብታቸውን እንደፈለጉ ከእነሱ ጋር እንደዝረን ያለው ብዬ ነበረ። ያው አልሆነም። እንዳይሰቀቁ ብዬ ለምን እዚ ጋር እነሱ እነሱ ምክንያት በማድረግ ምናምን ጎፈንድሚ ምናምን ይመስላል ለሰው ገባችኋ? ለዛ ብዬ ነው ያልኩት። እዚሁ ብሉ፣ በቃ ስራ ለሌላ ሁን፣ የሌላ ሰው ቢማርበት ብዬ እንጂ አይመለከተኝም። የተሳሳትኩኝ አይመስለኝማ ቤተሰብ ማን ነው ሙክታር? ምን ነው ከፋ ወንድሜ? ኧረ አልከፋኝም። እኔ ያው ጀስት እንጫዋወት ምናምን በሚል ነው ወይስ የሰራችላቸው? ኧረ የሚደብረኝ ነገር የለም በምን መሰለሽ፣ እኔ እዚህ ጋር ላይ እኔ አሁን እንደዚህ ጌም በምጫዋወተው ነው እዚህ ጋር ጀስት ልጆቹን ዘና እንዳደርጋቸው የምፈልገው ማለት ገባሻ አይደል በሰው እኔ እኔ የተሰማኝ ስሜት ስላለ ነው። አይ እኔ እዚህ ጋር ሶስት መቶ ሺህ ስለገባሁኝ መግባቴ ምክንያት በመድረክ ኬክ የምቆርስበትን ነገር እነሱ ጋር ባሳልፈው ጀስት ብዬ ነው ገባሽ፣ ነገር የማደርግላቸው እኔ ደግሞ እነዚህ ልጆች ደግሞ ፈታ የሚሉበት መንገድ ከፈጠርኩኝ እኔ ምን ላይ እንደዋልኩኝ እነሱ እንዲያውቁት ያክል ነው እንጂ እንደዛ አይደለም። ተረዳሽኝ አለ እንደዛ እንዳታስበው። ከኔ ብዙ ትምህርት የሚማር ሰው ይኖራል። ምን እንዳለ ነገር አሁን እኮ ነቢ ሄዶ አነጋገረው። እሺ እኔ ሌላ ነገር አስቤ አይደለም። ልጆቹ ቀኑ ሙሉ ከኔ ብዙ ነገር ነው የሚጠቀሙት። ኦኬ ከልጁ ማለት ነው ከልጁ ይሄን ነገር ቅድሚያ ቢነግረኝ ደግሞ እዚህ ጋር ከበግ ምናምን ከማረድላቸው ይሄን ወጭ ከማወጣ ለእነሱ ብከፍልላቸው ይሻለኝ ነበር ብዙ ያንን ሁላ ቀኑ ሙሉ ይሄ ብስኩት፣ ከረሜላ፣ ሲጋራ ምናምን ምናምን ይጠቀማሉ ልጆቹ፣ ገባ? ያንን ዛሬ ካልከፈሉኝ እንዴት ብዬ ነው? እንደዚህ መሆኑን ባውቅ ኑሮ ከመጀመሪያ ጀምሮ ብትነግሩኝ ኑሮ አልሰጣቸውም ነበር። ነው ስንት ብር ኑሮባቸው ነው አላውቅም። ያንን ያንን ቢሰጠኝ ማለት እንዴት ነው? አሁን ያወጣሁትን ወጪ ቢያንስ እነዚህ ከዚህ በኋላ ያለው ነገር እንዲያስተካክሉ ለእነሱ መክፈል ይችል ነበር። ገባሽ አይደለ? አሁን አንተ አሁን ታምኒበታለሽ። ልጆቹ የበሉብትን እንደዚህ ታይ እንጂ ይበላሉ። ማርያምን ይሄን እንኳን ይበላሉ። በጣም ነው የሚጠቀሙት። እጅግ በጣም እንዲህ እዚህ ደረጃ እስከሚደርሱ ድረስ እያበላ እያጠጣ ነው ያብላ። በዱቤ ይከፍሉታል። ግን አሁን ለምሳሌ የሆነ ልጅ አንድ ሺ ምናምን ብር ሆኖበት መክፈል ሲያቅተው ከዚህ ሄደ ልጅ አለ። እኔ ራሱ ሁሉ በጣም ነው የደበረኝ ወላሂ መሰለሽ ቢያንስ እኔ እዚህ ያወጣሁት ወጪ ቢያንስ ከበርበረግላቸው ይሻለኝ ነበር። ለኔ ለኔ ምን አላውቅም ማለት እንደሚበሉ አውቃለሁኝ። እንደዚህ እዚህ አስፓልት ላይ መኪና ሲያልፍ እንደዛ የሚቀፍሉት የበልቱን ለመክፈል ነው፣ ሌላ ነገር አይደለም። እስኪ ጠይቂው፣ ትንሽ ከሆነ ለማንኛውም ለማንኛውም አሁን አንተ ናወ ችግር የለውም ረን አይደበረኝም። አይሆኑም እኔ እዚህ የተቀመጥኩት አንተ ስላልከኝ ነው እንጂ ማንም ሰው ሲለኝ ተቀምጬ አላውቅም። ለምስለ እኔ እይውልሽ እዚህ ጋር እነሱ ደስ እንዲላቸው በሚል ነው እንጂ ወላሂ ለአዚም ምንም ነገር ሆነ እሄዳለሁኝ። አላበላቸውም እመጣለሁ ጀስ እዛ ጋር እንደዚህ ላይቭ ላይ እንደዚህ ልጆቹ ጋር በማሳልፈው ነገር ሌላ ነገር እንዳያስቡ ብዬ ነው። እኔ አልፈልግም። እኔ ደስ ብሎኛል ስላበላሀ ሌ ልጆቼን ምናምን ምናምን ማንም ሰው የጠየቀኝ ሰው የለም። እኔ አንቺን እያለነኩኝ ሌላ ሀሳብ እንዳይመጣብሽ ነው። አንቺ ገባሽ? ችግር የለ፣ እኔ ማንንም ሰው አልሰማም። ማንንም ሰውን ያልሰማም። እስኪ ለማንኛውም ያለባቸው ወደ እስኪ ጠይቂው፣ ስንት ብር ያለባቸው ነው፣ በዚህ ልክ ነው። ቀስ ብለሽ ጠይቂው፣ እደውልልሻለሁ። ስንት ብር ያለባቸው እሰጣቸዋለሁ። ችግር የለውም። እሺ፣ መጣሁ ወላሂ። እዚህ ላውራቸው ነው፣ መጣሁ ወላሂ። እኔ እንደዚህ እኔ ጀስት ሰውን ለመርዳት ስትሉ አንዳንድ ጊዜ ሌላ ነገር እንዳይመጣባችሁ ነው። ለዛ ነው። እና ካሉ ግን ብትሄደ እኔ ደግሞ እዚህ እኔ ጀስት እኔ የማገኘውን ሳንቲም ምን ላይ እንደማውለው እናንተ እንድታዩት ብዬ እንጂ ከማንም ምንም ነገር ፈልጌ አይደለም። ተረዳችሁኛ? አንዳንድ ጊዜ በሚጫወተው ጌም ምናምን እንደነዚህ አይነት ሰው ልጆችን ማሰቡ ጥሩ ነው በሚል ነው እንጂ እኔ ከማንም በነዚህ ልጆች እኔ በምንም ነገር አሁንም ቢሆን እዳቸውን መክፈል ይችላለሁኝ። ያለባቸውን ሳንቲም ግን ደግሞ ያንናደል ስራው ስ ያውቃችሁ ምናምን ከእናንተ የተለየ ጥቅም ምናምን ያለኝ ምናምን ይመስላችኋል? ለዛ ነውኒ እዛ ጋር እነሱ ጋር እንደዚህ ማሳለፊ የማሳየቱ ከእናንተ እንደዚህ በቃ ሳንቲም ጎልፎ እንድም የሚኖር ምናምን ይመስላችኋል? ስራ ለራሱ ነው ምን ቀርቡላችኋል አንሷቸው ስንት ብር ኑሯቸው ስንኖሩባቸው ምን አገባኝ፣ ከበሌው ምን አገባኝ፣ ይመለከተኝ። ይህ መቀፊያ ሙድ ነው። አስር ብር ነው ያለብኝ። አስ አስር ብር ነው የምንከፍለው ብሎ ማድረጋቸው የምግብ ሶስት ሺ ብር አለባቸው። ኦኬ የሁሉም

እንዲህ በሉ። ይህንን መጀመሪያ መናገር ነበረባቸው። ዛሬ መጀመሪያ በተነገረኝ የዚህ ጋር የሚወጣውን ወጪ ለእነዚህ ልጆች ከፍር ታደርግላችኋል። በቃ የተኙበትን የበሉትን ያለባቸው መድኃኒት ክፍል አድርገን በቃ ለእኔም ደስታ ነው ሌላ አቅርቢላቸው ካለበት እስከዚህ ይሄ ሁላ እስከሚኖርባቸው ድረስ ታዲያ አስበዋል። ሙባረክ እነዚህ ልጆች አያገናኘውም እኮ የልጆቹ መብላት ጋር በቃ ዛሬ በቃ ደሰቱ ነው አይደል? ደግሞ ሌላ ነገር ይሄ ሌላ ነገር ነው። በልጆቹ ሙ መቀፈያ ነው፣ እና ካለባቸው ዳቸውን ያስከፍላቸው